ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የሆነን ለመናገር ማለት ነው ደግሜ መጣውኝ። በዚህ ቪዲዮ ማለት ነው በዛኛው ለቅቄ ነበረ፣ ግን ሳየው አላስቻለኝም። ምክንያቱም ለኦዲየንሶቼ እውነቱን ማውጣት አለብኝ ብዬ ነው የመጣሁት። በአሁኑ ሰዓት ማለት ነው የኔ ውዶች ማለት ነው ቲክቶክ ላይ ዞር ዞር ስል ከዛ ዳኒ ቤት ገብቼ ማለት ነው ከእቺ ሊያናት ማነው የምትባለው፣ ብሩኬ ዛሬ ይዟት የመጣች ሴት ማለት ነው የዳኒ ጓደኛ ነች። ዳኒ ስላችሁ ዳኒ ይሄ ሀይሚን ወደድኩሽ ለአንቺ ስሜት አለኝ የምለው የእሱ ጓደኛ ነች። እና እኛ የሆነ ልብናገር የመዳን ቅሞች በጣም ምስኪን እንደሆነ ነው ያወቅኩት። ምክንያቱም እንዴት እንደሆነ ታውቃላችሁ፣ ብሩኬ የራሱን ዳኒ ጋር ተጣልተዋል አይደል እንዴ? የዳኒን ጓደኛ ይዞ መጣ ማለት በጣም ተጫወቱብን ማለት ነው። በጣም እንደ ቃቃ እንዴት ልበላችሁ፣ በጣም ነው የተጫወቱብን ማለት ትችላላችሁ በቃ። ምክንያቱም እኛን ለማሳመን የማያደርጉት ነገር የለም። ግን አሁን አስባችሁታል? ሀይሚ ራሱ ታውቃለች የዳኔ ጓደኛ እንደሆነች ታቃለች እና ከዳኔ ጋር ቪዲዮ በጣም ብዙ ቦታ ተሰርተው ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ብሩኬ የጠራትም ሊያ ነው ማነት እንደዛ ነው እነ ዳኔ የሚጠሯት እሱ ነው። ራሷ ቁጭ እራሷ ልጅቷ ናት። እና ዳኒ ጋ እንደሁም ወደ ሶስት አራት ቪዲዮ ሰርታለች ከእሱ ጋር ማለት ነው። እና የዳኔ ጓደኛ ነች እና ደግሞ ከሱ ጋር የሆነ ጸጉራሙ ልጅ አለ የእሱ ጓደኛ ነች ማለት ነው። እና የትክቶክ ከነሱ ጋ ነች። ነገር ግን ቡሩኬና ዳኒም ሆነ ሀይሚ ሁሉም እንዳልተጣሉ እንድታቆል የምፈልገው በምንድን ታቃላችሁ? የዳኒን ጓደኛ አምጥተው ብሩኬን ሀይሚን ለማናደድ ማምጣቱ ነው። ገባችሁ? የሆነ ለምናገር ብሩኬን እኔ በጣም ነው ያደነኩት። እንዴት መሰላችሁ? ሌላ አዲስ ሴት አላመጣም ማለት ነው። እና የሚያመጣው ከዳኒ ውስጥ ነው። የዳኒን ሴቶችን ነው የሚያመጣና ሀይሚ የሚያናድዳት ና በፊትም ሶሲን ያመጣው የዳኒ ፍቅረኛ ነች። አሁን ደግሞ እቺ ደግሞ ዛሬ ደግሞ እያመጣት ደግሞ የዳኒ ጓደኛ ነች አብሮ ቲክቶክ የሚሰሩ ጓደኛ ነች እና ብሩኬ ሌላ ሴት አያውቅም ገባች አይደል የሆነን ለመናገር ለሀይሚ ነው ስሜት ያለው ማለት ነው እና ከሀይሚ ጋር ነው በጣም የሚዋደዱት ሀይሚን በጣም ትወዷለች ብሩኬን በጣም ይወዳታል እና ዛሬም ካያችሁ ደግሞ ማለት ነው አንድ ላይ እንደነበሩ በደንብ ነው ያስታውቅባቸው እንዴት ልበላቸው እንዴት ልንገራችሁ ለእናንተ እንዴት ላሳምናችሁ ምክንያቱም ብሩኬ እና ሀይሚ ሁሉም አንድ ላይ እንደሰሩ በጣም ነው የሚያስታውቀው። ምክንያቱም አሁን ተቀርጾ በአሁኑ ኢዲትን ተደርጎ በአሁኑ ታብሌን ተሰርቶ በአሁኑ ፎቶ ተነስቶ በአንዴ ተቀማ አብሮ በደቂቆች አይለቀቅም ቪዲዮ ማለት ነው። ስለዚህ ሀይሚ ያወራችሁን ነው ብሩኬ እየደገመ የነበረው። ሜንሽንም ሆነ ስለ ሀይሚ ልደትም ሆነ ሁሉም ነገር ሀይሚ ያወራችሁን መጥቶ ደገሙት ማለት ነው። ያ ማለት እንግዲህ እንዴት እንደጠቃላችሁ በደንብ አብሮ እንደነበሩ፣ በደንብ አብሮ እንደተነጋገሩ በደንብ ነው የሚያስታውቀው። የኔ ቤተሰብ ምን ማለት ፈልጌ ነው እኛ የመዳን ቅህሞች የሆነ ለመናገር አባካችሁ ልለምናችሁ እስኪ፣ ቲክቶክ ላይ ያላችሁ አትጣሉ። እነሱ የእውነት ነው የምላችሁ፣ አልተጣሉም። እነሱ እንደዚሁ በቃ፣ እንዴት በቃ፣ በዛሬው ማመን ትችላላችሁ? ብሩኬ የዳኔን ጓደኛ ይዞ የዳኔን ከዳኔ ጋር የምትሰራውን ሴት ይዞ መጣ ማለት አስቡት፣ እስኪ እኛ ላይ ምንክል እንደሚጫወቱ ማለት ነው። እናንተም ደግሞ ቪዲዮን እያያችሁ ፈታ ማለት አለባችሁ እንጂ ግዴታ ከላይ ድጋፍ እንትና እንትና እያላችሁ አትጣሉ። እንዲሁም የእኛን ነው እንዶም ሁሉም ማለት ነው። አሁን እንደውም ቲክቶክ ላይ የምታወሩት ነው እንደ አይዲያ እያረቡ የሚያመጡት ማለት ነው። አሁን እኔ እኔ አሁን በሀይሚና በብሩኬ አስተያየት እሰጣለሁ። ብሩኬ ደግሞ በሀይሚ ነው ዛሬ አስተያየት የሰጠው። ካያችሁት ሙሉ ሀይሚ ያወራችሁ ብሩኬ አስተያየት ሰጣ ማለት ነው። ልጅቷ ደግሞ ምንም አታውቅም። ዝም ብላ ለቲክቶክ ቀረጻ መጣች ነው የምትመስለው፣ እና ምንም ነገር ሳታወራ ነው የተመለሰችው። ስለዚህ ምን ማለት ፈልጌ ነው ብሩኬ በሀይሚ አስቴት ሰጣ፣ እኔ ደግሞ በብሩኬ አስቴት እየሰጠው ነው ማለት ነው። ምክንያቱም ሀይሚ ሜሽን አታርጊያለሽ ሀይሚ ሀይሚ እየተባለ ነው ቪዲዮ ያለቀው ማለት ነው። እና የመዳን ቀሞች አዋጋጅ የወለል ለመናገር አትጣሉ እና ይኸው ቪዲዮን ማየት ትችላላችሁ፣ ማመን ትችላላችሁ። እሸት አይደለም እያመጣሁት። ብሩኬ ያመጣት ሴት የዳኒ ጓደኛ ነች። ከሀይሚ ጋር ይታወቃሉ፣ ከዳኒ ጋር ይታወቃሉ ብሩኬ ጋር የሚታወቃሉ። ሁሉም አንድ ላይ የነበሩ ቀረፀው፣ ነገር ግን ለየብቻ መጡ፣ እንደተጣሉ ሆኑ። ነጌታ ያላችሁ ታርቆ ሲመጡ ግን እኛ እዚህ ተባለን። ምንድን ነው ፋይዳው? ምንድን ነው የተገኘ ነገር እስቲ ንገር። እኛ ከዚህ ጋ ምንም አናገኝም፣ ግን እነሱ በጣም በፍቅር ነው እያሉት። እኔ በጣም ነው የገረመኝ ከመምጣታቸው ይልቅ ማለት ነው። ሁለታችሁም ታርቃችሁ እንደምትዋደዱ እናውቃለን። ሁለታችሁም በሁለታችሁ እንደማትደራደሩ እናውቃለን። ሁለታችሁም ታርቃችሁ ብትመጡ ነው እንጂ የሚሻለው ማለት ነው። ኦዲንስን ራሱ መበታተን ጥሩ አይደለም። ገባችሁ አይደል? አሁን እቺን ይዛት መጣ ማለት ማንም ሰው እኮ የላችሁ ማለት ሴትም ወንድ አያጣም፣ ወንድም ደግሞ ሴት አያጣም። ገባችሁ አደለ? ሁላችንም እኮ ማለት አንዱ ቢቶ አንዱን አናጣም። ገባችኋ? ነገር ግን ከዛኛው ያው ማለት እንዴት ልበላችሁ፣ ሀይሚን የምትመስል ማለት ሀይሚን የምትመስል ሴት ልታ ሊያገኝ ይችላል። ብሩኬ መልኳን ቁርጥ ቁመቷን ቁርጥ ሁሉም ነገሯን ሊያገኝ ይችላል፣ ግን እሷን የምትመስል ሴት ደግሞ እሷን መሆን የምችል ግን ሴት አያገኝም። ልንገራችሁ ማለት ሀይሚን የምትመስል ሊያገኝ ይችላል፣ ግን ሀይሚን መሆን የምችል ሴት ግን አያገኝም። ገባችሁ አደለ? ስለዚህ ሁለታችሁን ከመነቋቋር ጀርባ እያሳያችሁ፣ ፀጉር እያሳያችሁ፣ እግር እና እጅ እያሳያችሁ ከምታመጡ ማለት ነው የቡታጅራ ወንዶች የተለመደ ነው ይሄ እኮ፣ ከዱም ጀምራችሁ ይሄ ነው በቃ፣ እናንተ ስራችሁ ነው። ወንዶችም ሆነ ሴቶቹ ማለት ነው ወንድን ሲያመጡ ሸፍኖ ነው የሚያመጡት፣ ጀርባ እያሳዩ ሴትን ሲያመጡ እንደዛ አብይ፣ ማን ነው እናንተ አብይ ጋር ሄጄ ነበረ። አብርሽም እንደዚህ እየሸፈነ ነበር ያመጣ። ማርክም ሁሉም እስካሁን ማለት ነው እንዳለ ጀርባ እያሳዩ ነው የሚያመጡ። ለምን እንደሆነ ባላውቅም ማለት ግን እንደዚህ ጥሩ አይደለም። ብሩኬ አሁን አንተ ሀይሚን ለማናደድ ሊሆን ይችላል፣ ወይም ደግሞ ሀይሚን ወይም ደግሞ እንዴት እንዴት ልበላችሁ? ማለት ጥሩ አይደለም። ትላንትና ያልከው ነው አንቺ እሷም ብላለች ትዝ ካላችሁ ሀይሚ ራሷ ማለት ነው። አሁን እኔ ስላልኩ ሌላ ሰው ልታመጣ ነው ምናምን እያለች ነበረ ትላንትና ማለት ነው እና አሳይሻለሁ እያለ ነበረ። ይሄ ማለት እንግዲህ አሁን እንግዲህ ሴት ይዞ መጣ ማለት ነው። ብሩኬ፣ ጥሩ አይደለም፣ ካንተ አይጠበቅም። ገባ አይደለም? ሀይሚን ለማናደድ ከሆነ ጥሩ አይደለም። ገባችሁ አይደለም? ይሄ ክፍተት ነው የሚፈጥረው መሀላችሁ ላይ ማለት ነው። አስር ሴት ማወቅ፣ አስር ሴት ማምጣት፣ አስር ወንድ ማምጣት መሀላችሁ ላይ ክፍተት ነው የሚፈጥረው። እናንተ ለኦዲየንስ ምንድነው የምታስተምሩት? ለእኛ ምንድነው የምታስተምሩት? እስኪ እኔ ማረገው ወይ ዛሬ ምለቀው ቪዲዮ ለተመልካች ምን ያስተምራል ብላችሁ ማሰብ አለባችሁ። ገባችሁ እዚህ ጋር ምንም አናገኝም፣ ግን እነሱ በጣም በፍቅር ነው እያሉት። እኔ በጣም ነው የገረመኝና በተረፈ ሰላማችሁ ይዛልኝ። ባይ ባይ።